ይህን ነገር ሚዲያ ላይ መውጣት አልፈልግም ግን፣ ወንድም ከእስር ቤት የሚወጣው ይህን ያህል ብትከፍልና ከዛ የዋስ መብት እንሰጠዋለን ብለዋል። በጣም ከበደኝ። ለእናቴ ነግራት ነበረ ፖሊስ ጣቢያ ገብቷል እስር ቤት ነው ያለ ስላት፣ ወይ ተሯርጣ ስመጣ የሆነ ነገር ብትሆንብኝ፣ ስናቴ በጠፋሁበት ምክንያት ትንሽ ስላማመኝ ነው። ቆም ብዬ ሳስበው እንደ እኔ የተፈተነ ያለ ሰው አይመስለኝ። እግዚአብሔርን የምር በጣም ከመጨናነቅ የተነሳ እንባ እንኳን የሚወጠኝ አይመስለኝ እናም ሰው ልቡ ክፉ ነው ስውር ነው በውሉ ሰው ወደድኩኝ እንጂ ወዶኛል በሉ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም ሁላችሁም በእያላችሁበት ሰላማችሁ ይዛለኝ እኔ ደህና ነኝ እግዚአብሔር ይመስገን ቤተሰቦች እናንተስ ደህና ናችሁልኝ በጣም ናፍቃችሁኛለሁ ቤተሰብ እንግዲህ ዛሬ በአንድ ነገር መጥቻለሁ። ሁላችሁም ይሄን ነገር መስማት ትፈልጋላችሁ። ብዙዎቻችሁም ጠይቃችሁኛል እና ያው ለምንድነው የጠፋው እያላችሁ በውስጥ መስመር ቴክስ ያደረጋችሁ ሊሰዎች አላችሁ። በጣም ይቅርታ ቤት ሰዎች፣ እኔም ይሄን ነገር ፈልጌ አይደለም። ምክንያቱም እኔ እንደሚያስጨንቀኝ እናንተን ያስጨንቃችኋል፣ የወንድሜ ጉዳይ። ከዛ ውጭ ደግሞ የእኔ ደህንነትም እናንተም ያው ትፈልጉታላችሁና ያው እኔ ለእናንተ ሳላስብ ቀርቻ አይደለም፣ አሞኝ ስለነበረ ነው። በነገራችን ላይ ለድምፅ የጠራት በጣም ይቅርታ ብ ትንሽ ጉንፋን ይሁን እኔ አስም ምናምን እንኳን የለብኝም እና በጣም ራሴን አሁን ራሴን በጣም አሞኛል። ና ፀሐይ መቶኝ ስለነበረውን ትንሽ ስሜት አሉ እና ምላች ፈልጌ ነው የጠፋሁበት ምክንያት ትንሽ ስላመመኝ ነው። እና ብቻ ቤተሰቦች፣ እኔ ነገሮችን ከጠበቅኳቸው በላይ ማለት በቃ ይሄ ችግር ቢያጋጥም በዚህ መንገድ ፈቷሉ ብዬ አስቤ ነበር ግን ነገሮች በጣም ከባድ ናቸው። በጣም ማለት ነው። እኔ እንደዚህ ይሆናል ብዬ አልጠበቅኩም ነበርና ነገሮች ታቅሜ በላይ ሆነዋል። አንድ ነገር መጡ አንዱን ነገር ለመሸፈን ለኔ በጣም ከባድ ነው እና ብቻ ምን ማድረግ እንዳለብኝ አላውቅም። ያው የብዙዎቻችሁን ሀሳብ ሰምቻለኝ። ብዙዎቻችሁ እየደወላችሁ ቤኪ አይዞር ሁሉም ነገር ለበጎ ነው ብላችሁኛል ና የምር እኔ ማንም ማለት ማለት እንዳለብኝ አላቅም። ሁላችሁንም ከልብ አመሰግናለሁ፣ ለተጨነቃችሁልኝ፣ ላሰባችሁልኝ፣ እንደዚህ አድርግ ብላችሁ መፍትሄ ለሰጣችሁኝ እግዚአብሔር ያክብርልኝ። ቤተሰቦች ከልብ ከልብ ማመሰግናችሁ ማለት ነው እና ያው ብቻ በጣም ለይከበር ቤተሰቦች። አሁን እኔ ያው መጀመሪያ ላይ እንግዲህ እንዳያችሁት ነው መሽጋ የሆነ ነገር ተፈጠረ። ከአቅሜ በላይ ሆነ። በቃ ሁሉም ነገር ለበጎ ነው ብዬ እኔ አላማረርኩም። ምናልባት በሰዓቱ ተናድጄ ሊሆን ይችላል፣ ግን ምንም አላልኩም። ሁለተኛ ከስራ ተባረርኩ። ሶስተኛውና በጣም ከባዱ ነገር ደግሞ እኔ ቤተሰብ ጋር ሂጄ በነበረበት ሰዓት ወንድሜ ታስሯል ተብሎ መነገር በጣም ከባድ ነገር በጣም ማለት ነውና፣ የወንድሜ ጉዳይ በጣም የሚያሳስብ በጣም አንደኛ የማያውቁት ሀገር ላይ መቶ መታሰር ማለት ለእኔ በጣም ከባድ ነገር ነው እና ብቻ በምን መንገድ ማስተካከል እንዳለብኝ አላውቅም። ግን ደግሞ ወንድሜ ያው ይሄን ነገር ሁላችሁን ትፈልጉታላችሁ፣ መስማት ትፈልጋላችሁ፣ ማወቅ ትፈልጋላችሁ። ግን ለይሄን ነገር ሚዲያ ላይ ማውጣት አልፈልግም። ግን ሳስበው ከእናንተ የሚደበቅ ነገር የለም። እስካሁን ድረስ የምታዩት የኔን ህይወት ነው። አሁንም ቢሆን ከናንተ ብደብቀው የኔ ህይወት ምንም ነገር አይኖርም። እና ብቻ እንዴት አድርጌ እንደምነግራችሁ አላቅም። ያው ወንድሜ ነፃ ነው፣ ግን ደግሞ መውጣት አይችልም። ነው ነገሮች ይጣራሉ ነው ማለት ተጠቆመበት። በነገራችን ላይ ብዙ ሰው ያልሰማ ሰው አለ፣ ይቅርታ፣ ብዙ ሰው ያልሰማ ሰው አለ እና በምንድን ነው የታሰረው ወንድም የሚሉ ጥያቄዎችን አይቻሉኝ። ያው ስልክም ደውላቸው የጠየቃችሁ ሰዎች አላችሁ እና በደንብ ግልጽ ላድርግላችሁ። ወንድሜ ከአንድ ቦታ ቆይቶ ወደ አንድ ቦታ በሚሄድበት ሰዓት መጥተው በፖሊሶች በፓትሮል በመኪና ያዙት ማለት ነው። ምንድን ነው ሲላቸው ምርመራው ጋር የተጠየቁ ጥያቄ ምንድን ነው መሳሪያ ዛል እና እኔም በቻልኩት መጠን ለማጣራት ሲሞክር መሳሪያ አዟል ተብለን ነው ያዝ ነው። እና ስትፈትሹት መሳሪያ ያገኛችሁ? ሲጀመር እኔ ወንድሜን አውቃለሁ፣ በርግጥ ወንድሜ ስለሆነ እንደዚህ እንደዚህ ነው ብላችሁ ላታኑ ይችላላችሁ፣ ግን እኔ ስለ መሳሪያ ራሱ የሚያውቀው ነገር የለም። እና እሺ፣ ዛቹ አዞት እዞ አግንታችሁ ታሉ እጄ ከፍ እንጂ ማለት ነው፣ አይታችሁ አይዛችሁ ታሉ ስላቸው፣ ስንፈትሾ ምንም አይነት ነገር አላገኘንም። በአካባቢ ያሉት ነገሮች ለማጣራት ሞክርን፣ ምንም ነገር የለም። ነገር ግን አሁን የሚለው ህጉ መጣራት አለበት ነው እና ዛሬም ሂጄ ነበረ። ያው ከጠዋት ሂጄ ከሰዓት ነው መግባት የሚቻለው ብሎ ነበር። ከሰዓት ሂጄ ግን ቪዲዮ እንዳልቀርጽ ነው ያደረጉት። ምክንያቱም ባለፈው የተቀረጸው ቪዲዮ ያው አንዳንድ ሰዎች ጋር ደርሷት መሰለኝ። ያ ራሱ ያው ልጅ ስለሆንክ እንለፍ ነው እንጂ በህግ ያስቀጣል እና ከዚህ በኋላ እንደዚህ አይነት ስህተት በድጋሚ እንዳሰራ ብሎኛል። እኔ ማለት ከባድ ነው። በእርግጥ ግን ደግሞ እናንተ እንድታዩት ማለት ወንድሜ ሰላም መሆኑ ማየት የምትፈልጉ ስላላችሁ በቻልኩት መጠን ለማሳየት እሞክራለሁ። ከእግዚአብሔር ጋር ግን ከተያዝኩ ከባድ ነገር ነው። ትክክል እንዳልሆን ካውቃለሁ። ግን የምትጨነቁ እህት ወንድሞች አላችሁእና እናንተ ማወቅ ስላለባችሁ ብቻ እኔ አሁን አሁን ላይ ማለት እኔ እንጃ ቤተሰቦች እኔ አሁን ማልቀስ አልፈልግም። ማለት በቃ እኔ እናንተ ጋር ሳልመጣ እኔ አሁን አሁንስ ሳስበው እግዚአብሔርን የምር በጣም ከመጨናንቅ የተነሳ እንባ እንኳን የሚወጣኝ አይመስለኝም። የምር ማለት ነው። እና አሁን እኔ በጣም ያስጨነቀ ነገር ልንገራችሁ ሰዎች። ያው ወንድምህ ከእስር ቤት እንዲወጣ ወይም ደግሞ ወንድምህ ከእስር ቤት የሚወጣው የሆነ ያክል ብር ከፍለህ ብቻ፣ ቤተሰቦች ይሄን ነገር ሚዲያ ላይ ማውጣት አልፈልግም፣ ግን በጣም እየከበደ ነው ነው የምነግራችሁ። ወንድምህን ከእስር ቤት ለማውጣት የተወሰነ ብር ይህን ይብላለት ነግረውኛል። ግን ሚዲያ የምናገር አልፈልግም። ይህን ያህል ብር ትከፍልና ከዛ የዋስ መብት እንሰጠዋለን ብለዋል እና በነገራችን ላይ በዋስ ሲወጣ ሰው ሀገር ይቀይራል አይቀይር ምን የምን አላውቅም። ግን ደግሞ ብራዘር እዚህ ጋር የመጣሁት እኔ የአንተን ስራ ለማስተካከል ነው እንጂ እኔ ስራ አለኝ ብለዋልና አሁን እንደወጣ ምን ማድረግ እንዳለብኝ አላውቅም። ቤተሰቦች ና እኔ ደግሞ ይሄንን ይሄን ያን ብር ሸፍኜ የዋስ መብት ለንትን ለማለት በጣም ከባድ ነው። ለምን እኔ አሁን ላይ ታውቃላችሁ፣ ስራ ከተወኩኝ ወይ ደግሞ ከስራ አለም ከተሰናበትኩኝ ዛሬ ወደ ስንት ቀን ሆነ የሚመስላችሁ ቤተሰቦች፣ አስር ምናምን ቀን ሰውን ይቀራ ይሆነኛል። እና ስለዚህ እኔ በገንዘብ ጉዳይ እንደት አድርጌ ላግዘው ይችላሉ? በጣም ከበደኝ። ለእናቴ ነግራት ነበር። እናቴ እኔ በራ ነው የምትመጣው። ሰከንድ ራሱ አትቆይም። አይደለም ልጅሽ ቀርቶ የሆነ ሰው እንደዚህ ታስሮ ሲባል እንኳን ትደነግጣለችና ጭራሽ እኮ ማዘር እኮ ወንድሜ እኮ እኔ ጋር እንዳላጣለች ግን አሁን በድንገት ወስ ማለት በድንገት ፖሊስ ጣቢያ ገብቷል እስር ቤት ነው ያለ ስላትኝ በጣም ነው የሚከብደውና እናቴን ማስጨነቅ ስለማልፈልግ አልነግራትም። ነው ልንገራህ። ቤት እኔ እኮ ምን ይሻላል? እሺ ያው እናንተን ማስጨነት ፈልጌ አይደለም። ቤተሰቦች ግን ያው ማወቅ ስላለባችሁ ሁላችሁም የምታውቁ ስለምፈልግ ነውና፣ ሌላ ነገር አይደለም። ብዙቻችሁ የሚጠይቃችሁ ይችላላችሁ። አሁን ግን ለማዘር ልንገራት አልንገራት የሚለውን እኔ እንጃ ቤተሰቦች። በጣም እየተጨናነኩም። እኔ ካልነገርኳት ማዘር ልሰማ አትችልም። ደግሞ ብነግራት በዚህ ሰዓት፣ አንደኛ መንገዱም ጥሩ አይደለም። ተዋክፋት ስትመጣ ወይ ተሯርጣ ስትመጣ የሆነ ነገር ብትሆንብኝ እናቴ፣ በቃ ስነግራት የሆነ ነገር ብትሆንብኝ እናቴ ብዬ አስባለሁ። እና ብቻ ምን ማድረግ እንዳለብኝ አሁንም በጣም ግራ ገብቶኛል። ያው ብዙዎቻችሁ ለምን ቤተክርስቲያን አትሄድም እያላችሁ ነው። ይሄዳሉ ቤተሰቦች የምር ማለት ነው። ምናልባት ልጅነት ሌላ ነገሮችን ሱባኤ ባልገባ ብቻ ብዙ ነገሮች አሉ አይደለ? በሃይማኖታችን ነገር ግን የምችለውን እያደረግኩ ነው። የምር ማለት ነው ነውና ሙስሊም የሆናችሁ ዱዓ አርጉልኝ፣ ኦርቶዶክስ የሆናችሁ ደግሞ ጸልዩልኝ። ሁላችሁን በየሃይማኖታችሁ እና እኔ ችግሩ ውስጥ በጣም የተደራረቡልኝ አሁን አሁን ግን ቤተሰቦች እኔ ቆም ብዬ ሳስበው እንደኔ የተፈተነ ያለ ሰው እንደኔ የተፈተነ ያለ ሰው አይመስለኝም። እኔ ብቻ ነኝ በቃ የሁሉም ሰው ችግር እኔ ጋር ነው ብዬ አስባለሁ። እና እኔ መቸገሬን መጨነቂን መፈተኔን አልጥለውም ቤተሰቦች። ምናልባት ምናለበት ይሄን ነገር የምሆነው እግዚአብሔር የሆነ ቦታ አዘጋጅቶልኝ ይሆናል። ያው መቼ እንደሆነ አልነግራችሁም፣ ግን የሆነ ቀን እኔ ሌላ ሀገር ለመሄድ አስቤ ነበረ። ሌላ ሀገር የሚሄደው ደግሞ ለስራ ነው። ያው ስደት ማለት ነው። ሳውዲ፣ ያው ሳውዲ አረቢያ በጣም ከባድ ነው። ብዙ ልጆችን ለማማከር አስቤ ነበር። ያው አማክሪያችኋለሁ እና ከብዙ ሰው ማለት እነሱ እዛ ቦታ ላይ ያሉ ሰዎች ናቸው የተወሰኑ ሰዎች ቤኪ ስደት ብትሄድ ካለበት ሀገር ተለውጠ ትመጣለህ። ግማሾቹ ደግሞ በጣም ስቀይ ነው 90% 99% ብትሞት ትችላለህ። አንድ ፐርሰንት ነው እዛ ሄደህ የመለወጥ እድል ማለት አንድ ፐርሰንት ናት ያለችና 99% ይሄንን ከባድ ውሳኔ ወስነህ ከምትሄድ እዛው ሀገር ላይ ብትሰራ ይለውኛልና ምንላችሁ ፈልጌ ነው። አንዳንዴ የሆነን የሆነ ነገር ስናስበው ብቻ እንዴት ልንገራችሁ። ቤተሰቦች የነሱን ችግር ወይ ደግሞ ሀገር የወጡት እንዴት እንዳለፉ ምናምን ሲነግሩኝ ማለት የኔን ችግር እና የሆነ ማለት እኔ ሀገር ልሰደድበት ያሰጉበትን ነገር ሳስበው አይገናኝም፣ ቤተሰቦች እና በዚሁ አጋጣሚ እስኪ እግዚአብሔር ያውቃል። ያው የሰው ልጅ ያስባል እግዚአብሔር ይፈጽማል ነው የሚባለው ከአገር ውስጥ ያለ ነው ለመሰደድ ባናስብ፣ እኔ ብዙ ነገር እያየሁ ነበር፣ ሊቢያ ላ ምናምን በጣም ከባድ ነገር እንዳለ ነው። እና ብዙ ልጆች አሉ፣ እኔ ብቻ አይደለሁም። በእርግጠኝነት እኔ ችግር ላይ ወይም ፈተና ላይ ያለው እኔ ብቻ አይደለሁም፣ ብዙ ሰው ይኖራል በእኔ እድሜ ብዙ ብዙ ማለት ነው። እና ብቻ እኔ ከዚህ በኋላ ምን ማድረግ እንዳለብኝ ባላጥን ቤተሰቦች በጣም ፀሐይ ስለምትሄነ ምስል እና አረ በስማ ጉንፋን ነው እንድኑና። ቤተሰብ ያው በደንብ ግልጽ ላድርግላችሁ፣ ያው የወንድሜ ጉዳይ ነፃ ነው። ነገር ግን ደግሞ መመርመር ያለበት ነገር ስላለ የዋስ መብት ሰጠዋል ማለት የዋስ መብት ፍቃድ መሰለኝ አይደለም፣ የሚባለው ምናልባት አባባሎን ላላቀው ይችላለሁ። እና እንዴት ነው መሰላችሁ ዋስ የሚሆነው ሰው የሆነ ያክል ደሞስተኛ መሆን አለበት እና እኔ በጣም አፈላለኩኝ። እነሱ የሚፈልጉት በዚህ ያክል ደሞስተኛ ብለው ብሶች ሰዎች እንትን አልኩኝ። ግን ደግሞ ደሞዛቸው ያን ያህል አይደለም። በፊት እኔ ጋራጅ የሚሰራበት ማቃቸው ልጆች አሉ። እነሱ ዋስ መሆን ፈልገው ነበር። ነገር ግን የወር ደሞዛቸው እነሱ ከጠየቁት ጋር እንትን አይመጣጠንም እና የዋስ መብቱን ለማስጠበቅ በዛን ያክል የወር ደሞዝ ያለው ሰው ማግኘት በጣም ነው የከበደኝ እና ያው ገንዘብ መክፈል እንዳለብኝ ነው ያው፣ መክፈል ሳይሆን ብሩ እነሱ ጋር ይቀመጣል። ልጁ ነጻ ከሆነ ብሩ ይመለሳል። እና ይሄ ነገር የሚሆነው ለምንድን ነው? በጣም ብዙ ብር ነው። ልጁ እንዳይጠፋ ነው፣ ሀገር እንዳይቀይር ነው። ያ ሰው ይጠራል ብሩም ይወሰድበታል ማለት ነው። ከተፋ ማለት ነው ማለት ወንጀለኛ ሆኖ ነው ከተገኘ። ወንጀለኛ ሆኖ ካልተገኘ ግን ብሩ ይመለሳል ነው። እና ብቻ እግዚአብሔር ያውቃል ለሁሉም ነገር። በሰውስ ግን እኔ ወንድሜ ለኔ ብሎ መቶ እኔ እሱን አለማገዜ ማለት ነው። ብቻ ያው ማልቀስ አልፈልግ እንዳልኳችሁ ነው። ምክንያቱም ወሩስ በጣም አጥም ናቸው። ነገር ግን ደግሞ ይህን ማረጊ ማልቀሴ ምናምን ተገቢ ያደርልን በያስባለ እና እህት ወንድሞች ሁላችሁ ማገር ውስጥ ማገሮች ያንኳ ያላችሁ እንዳልኳችሁ ሙስሊሞች፣ ኦርቶዶክስ ሆናችሁ ደግሞ ጸልዩልኝ። እኔ በጣም ታቅሜ በለይ ሆናል ተስፋ ልቆርጥ ምንም አልቀረኝም። በርግጥ ይሄን ነገር አትወዱትም። ለሁሉም ነገር እግዚአብሔር ያውቃል። እኔ ለምስኪኗ እናቴ ልኖርላት ወንድም ለኔ ሲል ይኖርልኝና እሱ ለኔ ብሎ መቶ ከዚህ ችግር ውስጥ በመግባቱ ግን በጣም ነው የተሰምየው። ይሄን ሰሞኑ እኔ ጭራሽ አልተኛ እንቅልፍ ራሱ እንዳኒ ከእንቅልፍ እጦት ከመጨናነቅ የተነሳላከም አምሮ በጣም ዘገምተኛ ነው፣ ጤነኛ ራሱ አይደለም። በርግጥ ብዙ ነገሮች ደርሰውልኛል። ሁላችሁን ጣላት ይለኝ ብቻ ቤት ሁላችሁንም ወዳችኋል። ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣውን ነገር ብቻ ከቆጠርክ አዎ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትጀምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። አዎ ጥለው የሄዱትን ሰዎች ብቻ ምታይ ከሆነ ልዑል እግዚአብሔርን ትሳደባለን። ታማለ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን፣ ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጠ የሚችለውን አምላክ ማየት ስትችል ግን፣ ያን ጊዜ ማመስገን ትችል።